ሰላም ጤና ይስጥልን፣ ክቡራንና ክቡራት ተመልካቾች። የትዕግስት ግርማ ነኝ። ዛሬ ደግሞ የልጅነት ፕሮግራሜ ላይ የምገኘው የልጅነት ፕሮግራም ላይ ከልጆች ጋር አብሬ ቆይታ አደርጋለሁ። ነገ ምን መሆን ይፈልጋሉ? ዛሬ ከኔ ጋር ይውላሉ። ዛሬ ደግሞ ቆንጆ የልጅ ከኔ ጋር አርያሽ ቅቴነ። ሰላም ነሽ? ማን ስምሽ? አሜን። ምን ውየለት? ምን ውየለት? ዋው! የአባት ስም እራሱ በጣም ይጣፍጣል። ታውቂያለሽ እንደሚያምር የአባት ስም። ስንት ዓመት ይችላል? ሰባት ስንተኛ ክፍል ነሽ? አንደኛ። የት ነው የምትማረው? ኮንቴሎ ፍኖሌች የት አካባቢ? አካባቢ ታውቂያለሽ? የት መስጊዱ አካባቢ? አካባቢ ብዙ ቦታ እኮ ነው መስጊድ ያለው። የት አካባቢ መስጊድ? እኮ ፒያሳ አለ፣ ጊዮርጊስ አለ፣ ሸጎሌ አለ፣ አራት ኪሎ አለ። ከዚህ ፊጋር አካባቢ፣ ፊጋር መብራቱ ጋር። ከትምህርት ቤት ውስጥ ስንተኛ ነው የምትወጪው? ትምህርት ላይ እንዴት ነሽ? ጥሩ። እህት ነው? ወንድሞችሽ አሉሽ? እህት ብቻ ነው ያለሽ? እህት ብቻ ነው ያለሽ አንዴት አንዴት ነው ያለችሽ? ወንድም እንዲኖርሽ ትፈልጊያለሽ? ኧረ እነግርሻለሁ ለማንኛውም እነግርሻቸው ደግሞ ትግቸው ዚ ጊዜ እንዲኖረኝ እፈልጋለሁ። አንዳንድ ጊዜ ደግሞ እንዳይኖረኝ ይፈልጋል። እንዲኖርሽ የፈለግሽው ለምንድን ነው? መጀመሪያ እሱ ምክንያት ሲ ለውቀውስቴ ሚማል አሁን የእኔ እህት ስትረብሽኝ ጊዜ ስትረብሸኝ ስትረብሽኝ ስለምትረብሽኝ እ ደግሞ ስትረብሽኝ እኔ ደግሞ ወንድም ፈለጉ አይደለም። እሷ ስትረብሽ ስትረብሽ ወንድም ትፈልጊያለሽ? ከዛ ስማትፈልጊበት ሰዓት ወንድም ለምንድን ነበረ ወንድም ያለድ ብዙ ለምንድማየ ወንድም ትረባሽ ማቸ ከጓደኞች ጋ ተጣልተሽ ታውቂያለሽ? አንዳንዴ ጊዜ ይቻል አንዳንዴ አይደል። ስታርጊ መሆን ትፈልጊያለሽ? የፀጉር ባላማ ፀጉር መተኮስ ብቻ ነው ወይስ ይሄ ሜካፕ ምናምን ሲቀባይ ትችያለሽ? እንደ ሰው የአክስቴ ጓደኛ ልጅ ስታገባ እዛ ጊዜኛ ነበር። ከዛ እሷን ሰላም ልንላት እዛ ክፍል እንደባ ሜካፕ እየተሰራች ታለ። ሜካፕስ መስራት ትፈልጊያለሽ ወይ ፀጉር ብቻ ነው የሚፈልጊው? እላተ ሁለቱንም ኢትዮጵያ ውስጥ የተለያየ አይነት የፀጉር አሰራሮች አሉ። ኢትዮጵያኛ ብቻ ማለት ነው። ለምሳሌ ሳዱላ የሚባላል፣ አልባሶ የሚባላል፣ ጋመ ወይም ጋሜ የሚባላል። ሌላ ደግሞ ምን ይባላል መሰለሽ? ሶራ የሚባላል። አጨብጭቦች ታውቂያለሽ? ብዙ ጊዜ አጨብጭቦሽን ህፃናቶች ናቸው የሚሰሩት። አሳይሻለሁ እነሱን። እንደገና ደግሞ የአጼ ቴዎድሮስ የአጼ ቴዎድሮስ ሹሩባ ታውቂያለሽ? አጼ ቴዎድሮስ ሹሩባን ታውቂያለሽ? ምን አይነት ነው

የሆነ እንደዚህ የምንጫወት አለ አልማስ ቦርሳ ምናምን፣ የአልማስ ቦርሳ ትልቅ ነው። ሲበበብሩት ባዶ ነው። እሳ ምትለው በጋሪ እኔ ከፍላለው። ስሙኒ ስሙኒ፣ የት አለ? ስኳር ገዛውበት። ስኳር የታል? ሻይ አፈላሁበት። ሻዩ የታል? ለእንግዳ ሰጠውት። እንግዳው የታል? አገር ቤት ሸኘውት። ሀገር ቤት የታለ? በፍቅር አቀጠልኩት። ፍቅር የታለ? ቅልብልቦች ታቂያለ

ከዛ የመጀመር ልክ አምስት ላይ ከደረስሽ በኋላ ዓለም ዓለም አሀድ አንዳንድ ታርያለሽ ማለት ነው። ዓለም ቲለክት፣ ዓለም ሶልስት፣ ዓለም አርባ ይተ፣ ዓለም አሙሽተን። ከዛ በኋላ ምን ነበር? ሶስተኛውን የእናት የረሳሁት እ እንቀጥል ነበር ዓለም ላይ ቆምኩ ማይ በቃ የማቋን አ ያስታወስኩትን አይደለም ማስታወስ፣ ሽ እስኪ አሁን ያልኩትን በይ፣ አሁን በይ። እስኪ ይቻልሽውን አንድ ማረግ ትቻለሽ። እስቲ አይ አንዷን ብቻ አይደለም እንደ አ በአንዷ ብቻ ልትጫወች አይደለም፣ በአራት መጫዋት የግድ ነው፣ ህጉ ነው። አራቱን ድንጋዮች እንደዚህ አድርገሽ ፉርሽ የሚሆነው መቼ መሰለሽ? የምትፎርሽው አንደኛ ልክ እንደዚህ ብትን ስታ፣ አስቆይ፣ አሳይሻለሁ። በአንቺ መፎራሽ ስለማይቀር አሳይሻለሁ። አንድ ብቻን ማድረግ የማይቻለ ስ ሞክሪ፣ ይግድ ሞክሪ። ስ ስ ማለት ነው። እንደዚህ ሲሆን ባዶ እኮ ሞክሬ ስት ሞክሬ እንደምንም አንድ ይመጣል ይችላል። አፍንጫ እንዳትኝ እንደዚህ እንግዲህ፣ እንደዚህ ከበርን። ተመልካቾች በቀጥታ ወደ ሶስት ልጅ እችት እንግዲህ የሰባት ዓመት ልጅ ናት። የጸጉር ሰሪ መሆን ነው የምፈልገው እኔ ደግሞ ናት። ደስ ይላል። ስለዚህ እንግዲህ መጨረሻ ምን

ነው። በጣም ነሚያምረው ሻሜኔ ውበት። ዛሬ እንግዲህ ያው ጸጉር ሰሪ መሆን ንፈልገው ብለሽኛል። ቲጂም በቃ ሳያት ብላለች። ስለ ጸጉር ባለሙያ መሆን ፈልጋለሁ ብለሻል እና ጸጉርና ሌላም ነበር ያልሽ ሜካፕ አይደል ሻሚኔ? ስለዚህ ያነላሳይሽ ሜካፕ መስራት ትወጃለሽ። በሻጣ አሻንጉልቶች እንሰሪያቸዎች እውነት ቆንጆ አርገሽ ስለዚህ ታናሽ ይዛለኝ ሰክን ታበላሽብኛች። እውነት አሁን እኔ ስለ ሜካፖች አሳይሽ እና ከዛ አንቺ ትለማመጫለሽ ማለት ነው። በአሻንጉሊቶች እና የልጆች ሜካፕም አለ አይተሻል። በቃ ስለዚህ አሁን ማሳይሽን ነገር የበለጠ እንድትወጁ ሜካፕን አሳይሻለሁ እንጂ እዚህ ጋ አሁን እነዚያው ምን እንደሆነ ታውቂያቸዋለሽ። እነዚህ ልሻ ይህ ምን እንደሆነ ታውቂያለሽ። እነዚህ ፓውደሮች ናቸው። እነዚህ ደግሞ ያው ፊት እነዚህንም ታውቂያቸዋለሽ፣ ፊታችን ከዛ እነዚህ ደግሞ አይን ላይ ምናምን የሚቀባ እኮ በደንብ ለምታውቂ፣ ስለዚህ ተደርጎ እ እንደሱ ነው። አይናቸው አይላሽ ወደ ላይ ቅጥፍ እንዲል ማለት ነው። እነዚህ ሊፒስቲኮች ናቸው አሜኒዬ። ስለዚህ ከዛ ቲጂን እንሰራትና ታያለሽ ማለት ነው፣ እንሞክራታለን። እሺ አሜኒዌይ፣ ቅድም ደግሞ የከፋ ሳይሆንሽ አይደለ? አሁን ደግሞ ይልሽ እኛ የምንሰጣቸው አገልግሎቶች አንዱ ደግሞ ጥፍር ነው። በዚህ በደምብ የምወረድ እና ጥፍራቸው እስኪ አንቺ ቆጆ ይሽ የልጅ ጥፍር ሲሆነ ቆጆ ነው ያለሽ። ስለዚህ ሄደሽ በዚህ ጥፍራቸው ይመረድ እና ከዛ ደረቃ ታውቂያለሽ። ይሄ አሁን ከምንሰጣቸው ጥፍሮች አድሮች ውስጥ እነዚህ ጥፍሮች አሉ። እሺ ከሙያው አንዱ ጥፍር ነው ማሳመር። የውበት ነገር ማለት ነው። ፀጉሮች አሉ፣ ሜካፕ አይተናል። ይሄ ደግሞ ጥፍር ናቸው። የተለያዩ ጥፍር ቀለሞችን እንቀባለን። እነዚህ የሚወደድሻቸው አለ አለ። ስለዚህ እነዚህን እያሳመርን በቃ አንቺን ወደፊት ጎበዝ ስትሆኚ አለ ትልቅ ስትሆኛለ የውበት ነገር መሆናል ያልሽው። አሁን ደግሞ የፀጉር ማሳምራ የምትፈልጊው የፀጉር ቦታ እንሄድና ደግሞ ማሳይሽ ላሳይሽ የፀጉር ስለዚህ የሻም ፀጉር ወይሽ እዚህ ጋር ይሄ ፀጉር ማጠቢያ ነው። ፀጉራቸውን መጀመሪያ ይታጠባሉ በደንብ አድርገው ምናምን ስታጥባ ይሻት አይደለ? እዚህ ጋር ፀጉራቸውን በደንብ ይታጠባሉ። ታጥቦ ሲጨርሱ በሻምፖ እና በኮንዲሽነር ታውቂያለሽ አይደል? ፀጉርሽ ትታጠቢ። ስለዚህ በሻምፖ በኮንዲሽነር በደንብ ከታጠቡ በኋላ ከዛ ከዚህ አጽድተው ሲጨርሱ ከዛ በኋላ ሌላ ላሳይሽ። እዚህ ጋ ይመጣሉ፣ እዚህ ጋ ይቀመጡና በዚህ ፀጉራቸው ይጠቀለላል። ይሄ ረጅም ፀጉር ላለው ሰው ይጠቅምሻል መጠቅለል እውነት ታቂዋለሽ? ይህንን ታቂዋለሽ? ይህንን ይህን ታቂዋለሽ? ከዛ ደርቀው ሲወጡ በዚህ በምትፈልጊው አይነት ስታይል በዚህ በደንብ ይሰራሉ። ሸሜኒ። ከዛ በዚህ ከተሰሩ በኋላ በቃ የሚያምር አላየሽም? ፀጉርሽን በዚህ ተሰርተሽ አይተሻል አለ። ልክ እንደዚህ ምናምን እንደዚህ። ከዛ ስትሬት ሲሆንና ቀጥ ምንድን ነው የምትወጪው አንቺ? ከርል ነው የምትወጪው ወይስ ስትሬት የሆነ ፀጉር ነው ደስ የሚል? ሁለቱንም ስለዚህ በዚህ ይሰራል። እችን ደግሞ አይሻ ትንሽ ይሄ ፔስት ስራ የኔ ጸጉር፣ በዚህ ነው የምትሰራው። ደስ ይላላል። በዚህ እንዴት እንደሚያምር ነው አይጧነኝ ነኝ እንግዲህ ዛ ስለዚህ ያ ምን እናደርጋለን? ከዛ ከቢሮ ስንወጣ ምንድን ያልኩት እንደዚህ ፊቴን ትከፍሉትና ግማሹን ቲጂ ግማሹን አሚን ትሰራለች። አሚን ቲጂ ላይ እንሞክር አደለ? ሜካፑን ይመችሻል? ቲጂ ላይ ትንሽ ዝቅ እናርጋለን። ትነሽብኛለች ከዛ ጅ ቲጂ አሁን እንሰራሻለን። አንቺ ትተኛለሽ። ሜን ደህና ደሩ ደናደሪ እናጽዳና ፊቷን። ከዛ ቅንድቧን እናሳምር። እሺ ከዛ ማጽጃ እናምጣ። ስለዚህ አሁን ይሄ ማጽጃ ነው። ግማሽ ግማሽ እንካፈል። ግማሽ ግማሽ አለምንሰራ ፊቴም ግማሽ እንትንም ይገማል። እስኪ እልሽ እንደዚህ ቅንድቧን ስድት ይሄ የኔ ነው። ግማሹ ግማሹ ያንችላል ወይ እንዳትጣሉ። በሱ አስከፈሉኝ። እናስመር እንዲያሚ ይሰመር። ከዛ ጽጅ ይሄ ግንባሯንም ከዛይች ሜካፕ ከመስራታችን በፊት ምን እናደረጋለን መሰለሽ? መስቸራይዘር እናቀባታለን። እሺ ፊቷ ጥሩ እንዲሆን እንዲያምርላት ሜካፓ ጂን ቆንጆ እንደወጡ ነው። ከዛ አሁን እንትን እንቀባታለን፣ ሞስቸራይዘር እንቀባታለን። እሺ ከዛይች አንቺ በዚህ ትይዣለሽ። ከዛ ይሽታ ሳይሽ ነ የሚኒ ከዘጭ እንደዚህ በእጃችን እንዳንነካት። ከዛ ቀስ እያልሽ ይሄ ነው እንደዚህ ጥሩ ነው። እናትየው እና እንትን እናረግላለን ስፕሬ እናረጋለን። ሜካፓችን ቆንጆ እንደ በእኔ በኩል ላ ቲጅ እንግዲህ እንዳደነገጭ በእኔ በኩል በአንቺ በኩል ደግሞ ረቅ አርገሽ ጫ አሁን እናሳያት። ለማየት ዝግጁ ነች? ለማየት ዝግጁ ነኝ። አሪፍ ነው የሰራሽኝ መጀመሪያ። አሪፍ ነው የሰራሽኝ። አንቺ እስኪ መጀመሪያ ዛሬ የተማርሽው እኔ ከመግለጤና ከማየቴ በፊት እስኪ አንቺ የተማርሽው ንገሪኝ። የተማርሻቸው ነገሮች ሜክአፕ እንዴት እንደሚሰራ ሌላ ደግሞ እንዴት እንደሚሰራ፣ ሶስት ሌላ ዚክ ክስት መጫ አገኘሽው ነው አይደል? ፀጉር የሚታጠብ አሳይቻለሁ አይደል? እንዴት በጣም አሪፍ የፀጉር ስታይሎችን ደግሞ እኛ ጋር ቅድም ቢሮ እየነበረ ሰዓት ነው። የፀጉር ስታይሎችን በተለየ ሴቶች የፀጉር ስታይል አውቀሻል አይደለ? በጣም አሪፍ ስለዚህ፣ አሁን ሊየ ለጠና ሊየው ቀና ልበልና ልታየው ቀና ልበልና እስኪ ተመልካቾች ፊት እንደዚህ ብሏል፣ እንደዚህ ብሏል። ይሄ አሚን ነው። እኔ ጎበዝ ይሄ ጉንጭሽን ጎበዝ በጣም ጎበዝ አያያዟ በጣም ጎበዝ። የተነገራትን በቃ ስለዚህ እንግዲህ አሁን አሜንዬ ትልቅ ስትሆነልን ወደፊት ምን እንደምትሰራ ታወቀ ማለት ነው። በጣም ደስ ብሎኛል። እንግዲህ ተመልካቾቻችን ቻው ነው በላቸው አፍሮስታይል ትጂዬም ፈቅዳልን ቤቷን እቺን ጎበዝ አሜንዬ ስለአስተማረችልኝ ከልቤ ነው የማመሰግነው። ትጄ ከልቤ ነው መሰግች ማለት ነው እኔ ማመሰግናለሁ። በጣም ደስ ብሎኛል። በጣም እኔም ደስ ብሎኛል። እንግዲህ ተመልካቾች ለዛሬ የነበረን ቆይታ ይህንን ይመስል ነበር። እንግዲህ ሌሎች ልጆችን የሚጀመጥች ደግሞ ነገ ምን መሆን ይፈልጋሉ የሚፈልጉበት ቦታ እይዣቸው እይርኩኝ እንዳይጠን ይሞክርብኛል እንዳይጠን ሞክርብኝ ሰ አርጎኛል እና ልጆቻቸውን ወደ እኔ ላኩ ከኔ ጋር አብረው ይዋሉ። የዛሬ ዝግጅት ይህን ይመስል ነበር። በየራችሁበት መልካም ቆይታ እየሆነላችሁ ቻው ባይ